በፈተናህ ሰዓት ዓይንህን ከእግዚአብሔር ላይ አትንቀል እርሱ የዘወትር አለኝታህ ነውና፣ መዝሙር ሦስት የጠዋት ጸሎትህን የዕለት መክፈቻ ቁልፍ አድርጋት ቀኑን በበረከትን ለመጀመር ከዚህ የተሻለ መንገድ የለምና፣ መዝሙር አምስት ቁጥር ሦስት በእግዚአብሔር ፊት ትሕትናን ገንዘብ አድርግ ትዕቢት የውድቀትን መጀመሪያ ናትና፣ መዝሙር አስር ቁጥር አራት ልብህን በንጽህና ጠብቅ፣ የእግዚአብሔርን ፊት የሚያዩ ንጹሐን ናቸውና። መዝሙር 24 ቁጥር 4 የእግዚአብሔርን መንገድ በትዕግስት ጠብቅ፣ እርሱ ጊዜውን ያውቃል፣ በጊዜውም ከፍ ያደርግሃል። መዝሙር 37 ቁጥር 34 የክፎችን ጊዜያዊ ድሎት አይተህ ልብህ አይሸበር፣ ጻሜያቸው ጥፋት ነውና። መዝሙር 37 ቁጥር 1 ምላስህን ከክፉ ነገር ከንፈርህንም ከተንኮል ጠብቅ። ሰላምን የምትሻ ከሆነ ይህ የመጀመሪያው እርምጃ ነው። መዝሙር 34 ቁጥር 13። የተጨነቀችን ነፍስህን በእግዚአብሔር ላይ ጣል፣ እርሱ ይደግፍሃል። የጻድቁንም መናወጥ ለዘለዓለም አይፈቅድም። መዝሙር 55 ቁጥር 22 በሌሊትም ቢሆን ልብህ እርሱ የማይተኛ ጠባቂህን ነውና። መዝሙር 63 ቁጥር 6። የእግዚአብሔርን ምሕረት ዘወትር አስብ፣ ተስፋህ የሚለመልመው በዚህ ነውና። መዝሙር 51 ቁጥር 1። ችግር ሲገጥምህ ወደ እርሱ ጩህ፣ እርሱ ሰሚና አዳኝ ነውና። የጽድቅን መንገድ አትልቀቅ፣ መጨረሻዋ ሕይወትና ክብር ነውና። ለእግዚአብሔር የምስጋና መስዋዕትን አቅርብ የቃል ኪዳንህን በረከትን ለእርሱ ስጥ። በእግዚአብሔር ሕግ ደስ ይበልህ፣ ቀንና ሌሊትም እርሱን አስብ። እንደ ተተከለች ዛፍ ፍሬያማ ትሆናለህ። እረኛህ እግዚአብሔር ከሆነ የሚያሳጣህ ነገር የለም፣ በለመለመ መስክ ያሳድርሃልና። በጨለማ ሸለቆ እንኳን ብትሄድ ክፉን አትፍራ፣ የእግዚአብሔር በትርና ምርኩዝ ያጽናኑሃልና። ልብህን ከቂም ከበቀል አጽዳ፣ ፍርድ የእግዚአብሔር ነውና። በቁጣህ ፀሐይ አይግባ፣ ለሰይጣን ስፍራ አትስጥ። ኤፌሶን 4 26። የእግዚአብሔርን ቃል እንደ ብርሃን ተጠቀመው፣ ለእግርህ መብራት፣ ለመንገድህም ብርሃን ነውና። መዝሙር 119። በራስህ ጥበብ አትመካ፣ እውነተኛ ጥበብ እግዚአብሔር ነውና። መዝሙር 111። የኃጢአትን ስርየት አቅልለህ አትመልከት፣ እግዚአብሔር ይቅርባይ ነው፣ ነገር ግን ንስሐን ይሻል። መዝሙር 32። ለጋሰ እጅ በረከትን ያጭዳል። ለችግረኛ የምትራራ ከሆን ከእግዚአብሔር ያስበሃል። መዝሙር 41። በፈተና ጊዜ የእግዚአብሔርን ታማኝነት አስታውስ፣ ቀድሞም አድኖሃል፣ አሁንም ያድነሃል። መዝሙር 77 በጉባኤ መካከል እግዚአብሔርን አመስግን፣ ምስክርነትህ ሌሎችን ያነሳሳልና። መዝሙር 35 የእግዚአብሔርን ቤት ውደድ፣ በዚያ በረከትና ሰላም አለና። መዝሙር 122 ዓይንህን ወደ ሰማይ አንሳ፣ ረዳትህ ከሰማይና ከምድር ፈጣሪ ነውና። መዝሙር 121 የአባቶችህን አምላክ አትርሳ፣ እርሱ የትውልድ ሁሉ አምላክ ነውና። መዝሙር 44 በችግርህ ጊዜ ዝም አትበል፣ ልመናህን ለእግዚአብሔር አሰማ፣ እሱ ቸረረኛ ነውና። መዝሙር 142 የእግዚአብሔርን ሥራዎች ተመልከትና ተደነቅ፣ በፍጥረቱ ሁሉ ጥበቡ ይገለጣልና። መዝሙር 104 በሰዎች ተስፋ ከማድረግ ይልቅ በእግዚአብሔር ታመን፣ የሰው ልጅ አቅም ውስን ነውና። መዝሙር 118። በጠላቶችህ ፊት እግዚአብሔር ገበታን ያዘጋጅልሃል፣ ክብርህ ከእርሱ ዘንድ ነውና። መዝሙር 23። እውነትን እንደጋሻና እንደጥሩር ተጠቀም፣ ውሸት ለጊዜው ቢጠቅምም መጨረሻው ውርደት ነውና። መዝሙር 91። የእግዚአብሔርን ቸርነት ቅመስ እይም፣ በእርሱ የሚታመኑ ብፁዓን ናቸውና። መዝሙር 34 ለልጆችህ የእግዚአብሔርን መንገድ አስተምር፣ እግዚአብሔርን የማምለክ የትውልድ ሰንሰለት እንዳይቋረጥ። መዝሙር 78 በመከራ ውስጥ እንኳን ብትሆን የምስጋና ምክንያትን አትጣ፣ እግዚአብሔር ሁሉን ለበጎ ያደርገዋልና። መዝሙር 119። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል፣ ይህን ምሽግህን አጽናው። መዝሙር 91። የሰዎችን ውዳሴ አትፈልግ የእግዚአብሔርን ሞገስ እንጂ የሰው ውዳሴ እንደ ጠዋት ጤዛ ያልፋልና። መዝሙር 62። የእግዚአብሔር ቃል ልብን ያድሳል ነፍስንም ይመልሳል የጥበብ መጀመሪያ እርሱ ነውና። መዝሙር 19። ጠላቶችህ ሲወድቁ ደስ አይበልህ ፍርድ የእግዚአብሔር ነውና ምሕረቱንም አትርሳ። መዝሙር 35። አንደበተ ርቱዕነትን ሳይሆን ቅን ልብን እግዚአብሔር ይሻል የተሰበረና የተዋረደ ልብን አይንቅምና። መዝሙር 51። ትዕግስት የመንፈስ ጥንካሬ ምልክት ነው እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉና መዝሙር 27። የሌሎችን ሸክም በማቃለል የራስህን ሸክም አቅልል፣ ምሕረትን የሚያደርግ ምሕረትን ያገኛልና መዝሙር 41። በእግዚአብሔር ፊት የልብህን መሻት በጸሎት አቅርብ እርሱ ሰሚና አድራጊ ነውና መዝሙር 37። ከኃጢአትህ ስትመለስህ በእግዚአብሔር ምህረት ታመን እንጂ በራስህ ጽድቅ አትመካ። ንጹሕ ልብን የሚፈጥረው እርሱ ብቻ ነውና መዝሙር 51። ለእግዚአብሔር ያለህ ፍቅር በስራ ይገለጥ፣ ትእዛዛቱን በመጠበቅ ፍቅርህን አሳየው መዝሙር 119። በሀብትህ ብዛት አትታመን በእግዚአብሔር ቸርነት እንጂ ሀብት ጊዜው ሲያበቃ ክንፋ አውጥቶ እንደ ንስር ይበራልና መዝሙር 62 የእግዚአብሔርን ሰላም በልብህ አንግሰው ከዓለም ከሚገኝ ሰላም እጅግ የላቀ ነውና ፊልጵስዩስ 4 ዘመንህን በእግዚአብሔር እጅ አስረክብ እርሱ የአልፋና ኦሜጋ የመጀመሪያውና የመጨረሻው ነውና መዝሙር 31 በመከራህ ጊዜ እግዚአብሔርን እንደ ዓለትና እንደ አምባ እመነው! ነው የዓለም ማዕበል ሲነሳ እርሱ የማይናወጥ መሠረት ይሆናልና መዝሙር 18። የአፍህ ቃልና የልብህ ሐሳብ በእግዚአብሔር ፊት እየተወደደ ይሁን። ንግግርህ የውስጥህን ማንነት ይገልጣልና በጥንቃቄ ተናገር—መዝሙር 19። የእግዚአብሔርን መንገድ እንዲያሳይህና በእውነቱም እንዲመራህ ለምነው። የሰው ጥበብ ውስን ነው፣ መለኮታዊ መመሪያ ግን ወደ ዘላለም ይመራል። መዝሙር 25 እግዚአብሔር ብርሃንህና መድኃኒትህ ከሆነ የምትፈራው ምንድን ነው? ፍርሃት የጨለመው ውጤት ነው፣ እርሱ ግን የዘለዓለም ብርሃን ነው። መዝሙር 27 የእግዚአብሔርን ድምፅ ለመስማት ልብህን ክፍት አድርግ እርሱ በተለያዩ መንገዶች ይናገራልና፣ ጆሮውን አትድፈን። መዝሙር 29። ለኃጢአት ስርየት ንስት ለምን፣ በምህረቱ ታመን እንጂ ተስፋ አትቁረጥ፣ የተሰበረ ልብን እግዚአብሔር አይነቅምና። መዝሙር 51። የእግዚአብሔር ቸርነትና ምህረት በህይወትህ ዘመን ሁሉ እንዲከተሉህ እመን! ይህ እምነት በፈተና ጊዜ ብርታት ይሰጣል። መዝሙር 23። በችግርህ ጊዜ ጸጥ ብለህ የእግዚአብሔርን ማዳን ጠብቅ። የችኮላ እርምጃ ብዙ ጊዜ ወደ ስህተት ይመራልና። መዝሙር 62 እግዚአብሔርን በፍጹም ልብህ ውደደው፣ እርሱ ቀናተኛ አምላክ ነውና ለጣዖታትና ለዓለም ከንቱ ነገር ልብህን አትክፈት። መዝሙር 86 የእግዚአብሔርን ትእዛዛት መጠበቅ የከበደ ሸክም ሳይሆን የነጻነትን መንገድም መሆኑን እወቅ። ሕጉ ነፍስህን ይመልሳልና። መዝሙር 19። የማለዳ ጸሎትህን እንደ ዕለታዊ ቁርስህ አስፈላጊ አድርገህ ያዘው። መንፈስህ ያለ ምግብ እንደሚደክምም ማሰብ። መዝሙር አምስት! የእግዚአብሔርን ስራዎች ለልጅ ልጆችህ ንገር። የእምነት ሰንሰለት እንዳይቋረጠ ይህ ያንተ ተድርሻ ነው። የሰው ልጅ ጥቂት ዘመን እንደሚኖርና እንደሳር እንደሚጠወልግ አስታውስ! ስለዚህ ዘላለማዊ በሆነው ነገር ላይ ትኩረት አድርግ። መዝሙር 103 በእግዚአብሔር ቃል ውስጥ የተደበቀውን ጥበብ ለመረዳት ጸልይ። መንፈስ ቅዱስ ካልገለጠው በስተቀር የቃሉን ጥልቀትን መረዳት አይቻልምና። መዝሙር 119